እኔ ስኬታማ የሚሆን ሰው ምልክት የለውም፣ ነው ግንባር ላይ አትቀባም። በቃ አንተስ ስኬታማ ትሆናለህ። በቃ ማንኛውም ሰው ማለት ነው። የመጨረሻ ችግር ውስጥ ያለው ሰውዬ ኦፍኮርስ ያልፋል። ይሄ ቀን ስኬታማ ይሆናል። ግን ያው ከአንድዬ መጠጋት ግዴታ። አሁን ዘመዱ አያስጥለውም፣ ትምህርቱ አይደለም፣ ተስፋ ያደረገው ቃል የገባለት ሰውዬ ምን እነዚህ ሁሉ አይደሉም። እሱን ተስፋ ማድረግ ነው። ተስፋ ማድረግ ደግሞ በትክክለኛው መንገድ ነው። አንዳንድ ሰው አሁን ሮንግ ሪሌሽንሺፕ ያለው ሰው አለ። ለምሳሌ እግዚአብሔር ለሁለት ጌቶች መገዛት አትችሉም ይላል በመጽሐፍ ቅዱስ። ከነሱሱ ከነ መጥፎ ልማዱ ምናምን እስቲ እንደዛ ሆኖ ይሰማዋል። እግዚአብሔር የሚገርም ልጁ ነውና አይቶ ግን እንዲተውለት የሚፈልገው ነገር አለ። እግዚአብሔር አንተን ለማንሳት ሬዲ እስክትሆን የሚጠብቀው ነገር አለ። እንድትነለፍ በጃስከው ነገር ጣል። ለምሳሌ በሰው ተመክተ ከሆነ እስክትተው ይጠብቃል። አጎቴን ምናምን እያልክ እየጠበቀ አሜሪካ ይወስደኛል እስክትተው አልዝም ይጠብቃል። እስቲ ውሰድ። ከዛ መጨረሻ አጎቴን እንደማይሆን አውቀ ለቀ አረጌታዊ ስትል ይመጣል። ቂም ይዘህ ከሆነ ሰው ላይ ያልተውከው ነገር ካለ ውስጥ ያን ያን ነገር መጀመሪያ በቃ መልቀቅ አለበት። ለመቀበል እጅ ላይ ያዝከው መልቀቅ አለበት። በዛ ደረጃ ለቆ ሰው የእውነት እግዚአብሔርን በመሻት ከፈለገው፣ በጾምና በጸሎት ከጠየቀው መንገዱን ያሳየዋል። የመጀመሪያዋ መንገድ ማለት የመጨረሻው ስኬት አይደለም። ጫፏ ትያዛለች። ጫፏ የመቶ ብር ስራ ልትሆን ትችላለች። እሷ ስትያዝ ነገ የተሻለ ስትሆን ነገ የተሻለ ይሆናል እንጂ እግዚአብሔር መርጦ አይደለም። ለሁሉም ሁላችንም ለሱ ልጆች ነው፣ መርጦ አይደለም የሚወደው እሱን ስኬታ አድርጎ አንተን ስኬታ ማላ ያደርግ አንዳን እንደ ሰው እናየዋለን እናት እንኳን ልጇ ሱሰኛ መጥፎ ሆኖ ተስፋ ትቆርጥበታለች አትቆርጥም ትደብቀዋለች እኮ ጠጥቶ ሲመጣ አባቱ እንዳያየው ደብቃ ምናምን እናት እንኳን እግዚአብሔር ደግሞ እሷን የፈጠረ እናት ነው እግዚአብሔር በእሷ ውስጥ እኛን የፈጠረ እናት ነው እና ይጠብቃል በቃ እየጠበቀ ነው አንተን እስክትመለስለት ፊትህን እስክትመልስ መቶ ያለብን እስክተው መልቀቅ ያለብን እስክትለቅ አሁን ላልከው ነገር እንደውም ሚኒባስ ላይ ተጽፎ ያየሁት አንድ ፎቶ አለ። ዝቅ ለጊዜው፣ ከፍ በጊዜው። ምናልባት አሁን ካልከው ጋር አብሮ እንግዲህ ይመስላል።